የምስራች ለመሀል ሀገር ሕዝብ እራሱ ነው። በጣም ትንሽ ቀን በኋላ በጣም ምን ወደው እንትን ነው ሕዝብ እርጥብ ሳሩን ይዞ ስለ ፍቅር፣ ስለ ሰላም፣ ስለ አንድነት እሬቻ ሲነሳ ሁላችንም እንነካው ነው እና ወደ መሀል ሀገር ሸገር ይከትማል። ጉዞአችን ልንጀምር ትንሽ ደቂቆች ነው የሚቀሩን። ጉዞ ወደ እሬቻ ብለናል። ሁላችንም ጉዞ ወዴት? ወደ እሬቻ። እስቲ እሬቻ አለመጣሁት ሲያመልክ እንግዲህ ድሮ ነው፣ ክርስቶስ ሳይወለድ ክርስትና ሳይፋፋም ኤንስቴን ቲዎሪውን ሳይቀምር ሶቅራጠስ ሳይፈላሰፍ ፍሮይድ ህልሙን ማለም ሳይጀምር ዓለም እንደዚህ ሳትቅበጠበጥ ሮም ዓለምን ሳትቆጣጠር በእንግሊዝ ፀሐይ ትጠልቅም ዲስኩር ሳይጀመር መንገዶች ሁሉ ወደ ሮም ያመራሉ ሳይባል ቲክቶክ ድማ ሁላችሁም ታቋታለ ማን ትመስላለች ዩሊንሽ

ሰላም ሰላም፣ ውድ የሃናኒ ቲቪ ተመልካቾች፣ እንደምን አላችሁ፣ እንደምን ሰነበታችሁ። ውድ ቤተሰቦቻችን፣ ለመላው የኦሮሚያ ሕዝብ እንኳን ለእሬቻ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ውድ ቤተሰቦቻችን፣ እኛም እሬቻ ልንሄድ ዝግጅታችን እናጠናከናል። ሁላችንም እዚያው እሬቻ ቦታ ላይ እንገናኛለን። ውድ ቤተሰቦቻችን፣ የእሬቻ በዓልን በማስገርገት ብዙ ፕሮግራሞች እየተሰሩ፣ ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች ስለ እሬቻ በዓልና ስለ በዓሉ ብዙ ነገር እየሰሩ ነው። ብዙ ቪዲዮችንም እየሰሩ ነው። ስለ ባህሉም፣ ስለ አለባበሱም፣ ስለ ምግቡም ስለ ተለያዩ ነገሮች ብዙ ቪዲዮች እየተሰሩ ነው። ውድ ቤተሰቦቻችን እኛም እነማን የምንሰሩ የሚሉትን ብዙ ቪዲዮችን ለእናንተ አጠናክረናል። ውድ ቤተሰቦቻችን ይቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነትን ይግለጹ እያለን ዛሬ ታዋቂው ቲክቶከሪ በኦሮሚያ ዘንድ ደግሞ የኦሮሚያ የባህል አምባሳደር የሆነው እራቹ ተስፋዬ በኢሬቻ በዓል አንዳንድ ነገሮችን ሰርተዋል፣ ሙዚቃዎችን ሰርተዋል። ያን ቪዲዮ ዛሬ ምን ያውናል። ከዛም ደግሞ አንዳንድ ቲክቶከሮች አሉ፣ እነሱም ደግሞ የሰሩትን ቪዲዮዎችን እናሳያቸዋለን። አሁን ቀጥታ ወደ ቪዲዮአችን እንግባ። ደስ የሚሉ ቪዲዮዎች ነው። ሁላችንም እንውድታለን፣ እንወድሃለን ብዬ አስባለሁ። ወደ ቪዲዮ የምስራች ለማል ሀገር ህዝብ ራሱ ነው። በጣም ምን ሽቀን በኋላ ነው ህዝብ እርጥብ ሳሩን ይዞ ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ኢሬቻ ሲነሳ ወንድማማችነት እየሰበከ ወደ ማህል አገር ሸገር ይከትማል። የማህል ሀገር ህዝብ ወይ በርን ክፈት፣ ፍቅርን ነግድ፣ ፍቅርን ሸምት፣ ይቅርታን ስጥ፣ ይቅርታን ተቀበል፣ ከወንድሞች ጋር ኢሬቻን አክብር። ኢሬቻ ማለት ፍቅር፣ ሰላም፣ ወንድማማችነት፣ አንድነት ማለት ነው። ሰላም ለሀገራችን፣ ለኢትዮጵያ መልካም ኢሬቻ። ደስ የሚል ሞመንት ነው እና በጣም ነው የሚያምረው። የእውነት ያው ዘንጧል። እዚህ ጋር ያምራሉ በጣም። ኦሮሚያ እንደምናውቀው ብዙ አለባበስ አላቸው። በቃ የተሰጠውን ነገር በአግባቡ እየተጠቀመ ያለ ሰው ነው። በጣም ነው የሚያምሩት። ታዲያ በስመ አብ! በጣም እያጓጉ ነው የምር። ማንን ለማስቀናት ነው? ለት ዋው ዋው በጣም ነው የሚያምር። የምር አለባበሱ የተለያዩ ነገሮች ውስጥ በጣም ቆንጆ ነው የምር። ዋው ሆነ ሪል እራሱን ዘፋኙን ነው የሚመስለው ስታየቱ። እራሱ ኢሬቻ እንዴት ነው ባናለ? እኔ በጣም ባሌ ድም በጉጉት እየጠበቅኩት ነውና ራቹ ደምቋል፣ ራቹ ደምቋል። እኔ ዩቲ ነው ማየትም የምንፈልገው ራሱ ነው ራሱ። በጣም ነው የሚያምረው። የምር እኔ ቅድም ብያችዋለሁ። በጣም በምክንያት ነው። በጣም ደስ ይላል። በጃዙሩን በባሌም በቦሌም አገሩታ የተሰጠው ስልጣኑን፣ አምባሳደርነቱን በአግባቡ እየተጠቀመ ያለ ሰው ነውና አንዳንድ የተሰጠን ነገር በአግባቡ መጠቀም እየተሻለ ነው ብዬ አስባለሁ። የኦሮሚያ ክልል መስተዳደር አምኖት ነውና ይሄን ስልጣኑን የሰጠው በጥቂቱም ቢሆን ኦሮሚያን እያስተዋወቀ ነው ያው ብዙ በዚህ ኢሬቻ ባለ ብዙ ሰዎች ባህሉን ቢያስተዋውቁም እንኳን እሱም የበኩሉን እያስተዋወቀ ነው። እስቲ ሴት ቲክቶከሮች ምን አሉ? ታዋቂ ቲክቶከሮች ቲክቶከር ሁላችሁም ታቋታላችሁ። ማን ትመስላለች?

በጣም ነው የሚያስገምኑት። በጣም ነው የሚያምሩት። አው ልብሳችን እንዴት ነው የሚያምረው! ኢትዮጵያ አይነታችን ነው እኮ ትልቅ አጣችን ነው። ነቢኒም ነብይኒ አምሮባችኋል ነው ወይ? የባህል ፕሮግራም ነው። ሶስቱም እህት ማማሾች ናቸው። ዋው ወርቃቡና ማስታወቂያ እየሰሩ ነው፣ ግን በዛውም አገሪቷ ነው የሆነ ባህሉ እያስተዋወቁ ነው የምር። ሶስቱም እህትማማቾች ቲክቶክ ላይ በጣም በቪዲዮአቸው እናውቃቸዋል። ሰርቶላችኋል የምር ሁሉም አምሮባችኋል። የምር የምር ሁሉም አምሮባችኋል ሁሉም ቲክቶከሮች የእውነት ማለት ነው። እኔ እንጃ የዘንድሮ ሬቻ ባድ እኔ ማንን ሊያጓጉን ማንን ሊያስቀኑ እንደሆነ እኔ እሱን እርግጠኛ ረግ። እኛም ግን እዛው እንገኛለን በቅርብ ጉዞአችን ልንጀምር ትንሽ ደቂቆች ነው የሚቀሩን። ጉዞ ወደ ኢሬቻ ብለናል። ሁላችንም ጉዞ ወዴት? ወደ ኢሬቻ። እስቲ እራቹ ማታ ላይ የነበረው ስለ ኢሬቻ ስለ ተለያዩ ነገሮች ሲያወሯቸው ነገሮች በጣም ደስ የሚል ነገር፣ እንደ አጋጣሚ ሆኖ ሜሽን የተደረገልኝም ቪዲዮ ነው ለእናንተ ይላችሁ የመጣት ለመጨረሻ ምሱን ቪዲዮች አይተን እስቲ አንዳንድ ሀሳቦችንም አውርተን እንለያያለን። እስቲ ይህን ቪዲዮ ተጋበዙልኝ። ኢሬቻ ዓለም ጣዖት ሲያመልክ እንግዲህ ድሮ ነው። ክርስቶስ ሳይወለድ ክርስትና ሳይፋፋም፣ አንስታይን ቲዎሪውን ሳይቀምር፣ ሶቅራጠስ ሳይፈላሰፍ፣ ፍሮይድ ሕልሙን ማለም ሳይጀምር፣ ዓለም እንደዚህ ሳትቅበጠበጥ፣ ሮም ዓለምን ሳትቆጣጠር፣ በእንግሊዝ ፀሐይ አትጠልቅም ዲስኩርስ ሳይጀመር፣ መንገዶች ሁሉ ወደ ሮም ያምራሉ ሳይባል፣ ከአይሁድ ውጪ የተቀረው ዓለም በሙሉ ጣዖት እና ድንጋይ ኦሮሞ ሁሉን ለፈጠረ ፈጣሪ ይገዛና ይሰግድ ነበር። ፈጣሪውንም ያመልክ ነበር። ፈጣሪውን ዋቃ ጉራቻ በማለት ይጠራል። ዋቃ ዋቅ ጉራጭ ጉራቸ ለራገርባ ትኪቸ ድምፁ በጣም ይቅርታ፣ ለሚቆራረጠው ድምፅ የተላከልኝ ያገኘትን ቪዲዮ ነው። ተመራምረን የማንደርስብ ከአእምሮአችንና ከመረዳታችን በላይ የሆንክ ሁሉን ቻይ ፈጣሪ እያለ በውል ላልተረዳው ዋቃ ይሰግዳል። ዓለም ጣዖት ሲያመልክ ኦሮሞ ፈጣሪን ያመልካል። ተመልከት እንግዲህ፣ የዚህ አምልኮ ልዩ ቀን ደግሞ ኢሬቻ በመባል ይታወቃል። በጨለማና በችግር የሚመሰለው ክረምት ሊወጣ ሲያቃስት ምድር የበጋውን ፀሐይ ብርሃን ለመቀበል ስታመጥ ስትሰናዳ ባለፈው ቪዲዮ ኦሮሞ ኢሬቻ ብሎ ኦሮሞ ሁሉ በአንድ ቦታ ይሰባሰባል። ኢሬቻ የኦሮሞ ሕዝብ የምስጋና ቀን፣ ሁሉም ኦሮሞ በአንድ ቦታ ተገኝቶ በጋራ የሚያከብረው የምስጋና ቀን። የክረምቱ የወንዝ ሙላት ያራራቀው ዘመድ አዝማድ ወዳጅ ከወዳጁ ክረምት ሊወጣ መስከረም ሲጠባ ዝናብ ሲያባራ ወንዞች ሲቀንሱ ኢሬቻ ላይ ይገናኛል። እንዳልተነፋፈቁ አብረው ከፍቅሩ ማዕድ ይቋረሳሉ። በጋራ አንድ ላይ ያለፈውን ዓመት በሰላም ያሳለፍከን ዋቃ፣ ከችግርና ከረሃብ የጠበቅከን ዋቃ፣ ዝናቡን ያዘነብክልን ዋቃ ትክክለኛ ስሆኑ ባይዚ የተመረጡ ለሮሚ የባህል አምባሳደር አሳልፈ ወደ በጋው ብርሃን በሰላም ያሸጋገርከን ዋቃ ተመስገን ተመስገን ተመስገን እያሉ ምስጋናቸውን ለፈጣሪ ያቀርባሉ። እንዲሁም ቀጣዩ ዓመት የሰላምና የጤና የብልጽግና እንዲሆን ይማጸናሉ። የዘሩት እንዲይዝ፣ የያዘው እንዲበቅል፣ ያጨዱት እንዲበረክት፣ የተወለዱት እንዲያድጉ፣ የደረሱ እንዲያገቡ፣ ያገቡ እንዲወልዱ፣ አመቱ የበረከት እንዲሆን። ደስ የሚል ነገር አለ። ታዲያ የኢሬቻ ዕለት ቂም፣ ጥላቻ ምናምን ከስር መሰረቱ ይነቀላል። የተጣላ ይታረቃል፣ ይቅርታ ይጠያየቃል። በቀለን ሽሮ ቀጣዩን ዓመት በሰላምና በፍቅር ለመጀመር ከኦዳው ዛፍ ስር ቁጭ ብሎ ቃል ኪዳን ያስራል። ከሰው የተበደረው ብድር ያለበት ካለው ይከፍላል፣ ከሌለው በቃ የለኝ ይላል፣ ይሰረዘለታል። ሀብታም፣ ድሃ፣ ትንሽ፣ ትልቅ፣ ጥቁር፣ ነጭ ቁ አስቀያሚ የሚባል ነገር የለም። ሁሉ እኩል፣ ሁሉ እኩል በከበረ ቦታ ላይ ቁጭ ብሎ ከፍቅሩ ማድ ይቋደሳል። በኢሬቻ ፍቅር፣ ሰላም፣ ይቅርታ ከፍ ተደርጎ ይውለበለባል። ይለም አንድ ጊዜ ጭብጨባ ትላላችሁ። ዋው፣ እውነት በጣም ቆንጆ። እንደምናውቀው ኢሬቻ የሰላም እና የአንድነት በዓለው እና ለፈጣሪ ምስጋና የምናቀርብበት ከጨለማው ወደ ብርሃን የተሸጋገርንበት የምንሸጋገርበት ትልቁ በዓላችን እና የምስጋና በዓል እንደሆነ ሁላችን እናውቀዋለን። ብዙ አመለካከቶች አሉ፣ ብዙ ሙራህን ብዙ ነገር ተመራማሪዎች ብዙ ነገር ብለዋል። ብዙ የሃይማኖት አባቶች የሚቃወሙ አለው። እንደ እኔ እሬቻ አንድ ላይ ተሰብስበን ፈጣሪ የምናመሰግነት በዓል አለው እና ይህም በዓልም በሰላም ይጠናቀቅ ዘንድ ሁላችንም የራሳችን ትብብር ይጠይቃል። ሁሉ ቤተሰቦቻችን እስካሁን ስለተከታተላችሁ እጅግ አድርገን እናመሰግናለን። እሬቻ ባል የሚካሄኑ የበዓል ፕሮግራሞችን እንደተለመደው ለእናንተ የምናቀርብላችሁ ነው። እንደ ቤተሰቦቻችን ሁሌም እንደምንለው ፈጣሪ ኢትዮጵያን ይጠብቅልን። ይህ ቻናል ለብዙዎች እንዲደርስ ደግሞ የእናንተ ላይክም ሼርም ኮመንትም መጻፍ ትልቅ ዋጋ አለውና ሁላችሁም እገዛችሁን እሹን ዘንድ ባኩሩት እንጠይቃለን። መልካም ጊዜ፣ መልካም ቆይታ